ሜዳ ትልቅ ነው። እንደ ሀገርም ደግሞ በጣም የሆነ በዛ መንገድ እየሄድ ነው ያለ ነው። ለምንገነባው ሀገረ መንግስትም ትልቅ ፋይዳ አለው ማለት ነው። ትልቅ ፋይዳ አለው። እንግዲህ እኛ እዚህ አሁን ፎቶ ሲነሳ ሰው ፎቶ ለንቅናቄ ነው፣ ሌላውም የዚህ ባለቤት ሆኖ እንዲሰራ ለማድረግ ሌላውም ንቅናቄ እየተፈጠረ የሚሰራ እንዲሄድ ሞቢላይዝ ለማድረግ ሊጠቅም በሚችል መልኩ ነው ያለ ነው እና ለዛ ነው እንደዚህ አይነት የበጎ ፈቃድ ስራ በየአካባቢያችን ባለሀብቶችን እያሳከፍ እየሰራ ነው። ዛሬ ግን እንደ ወረዳችን የወጣት ተቋም ያስጀመረበት ሁኔታ አለ። እናመሰግናለን። የበጎ ፈቃድ ስራዎችን እንደዚህ እያጠናከረን እች እንቀጥላለን ለማለት ነው። መልእክት እንዲያስተላልፉ መካከላችን ያሉትን ጋብዛለሁ። አቶ ቶለሳ ምክገሙ እንግዳን እንዲጋቡ እንዴት ናቸው ሰላም ናቸው። እንኳን ደህና መጣችሁ ለማለት እወዳለሁ ያለው ለከተማችን ከተማችን ብልጽግና ፓርቲ ምክር ቤት ኃላፊ ፖለቲካ ዘርፍ ኃላፊ ወይዘሮ ፍጹም ገርፌ በመሀላችን ይገኛሉ። ያው የዛሬውን የሚመለከት በወጣት ሊግ በተቋም ደረጃ በዚህ ልግ ስራዎች እየተሰሩ ነው የሚገኙት። ቅድምም በሴት ሊግ አንድ ቤት ጀመር ስራ፣ አሁን ደግሞ በወጣት ሊግ

ያላስቆያቸው ብዬ ነበር። ነገር ግን ከተጋበዝ ኳቸን መልእክት ለማስተላለፍ ያክል በመጀመሪያ ያው ያስጀመረን አምላክ ያስጨርሰን ነው። ምክንያቱም ያው ከዚህ ቀደም ወረዳ አንድ ላይ ቤት እድሳት ጀምረን በአግባቡ በሰላሳ አንድ ቀን ውስጥ አጠናቀን ለሚመለከቱ አካል ማስረከብ ስራ ተሰርቷል። ይሄ ደግሞ ሊሆን የቻለበት ምክንያት ወጣቶቻችን ከአስተዳደሩ ጋር ከፓርቲ ጋር በጋራ ተቀናጅተው በመስራታቸውና እንዲሁም ደግሞ ቤቱ የሚያስፈልገውን አቅም ንብረት በእውቀትም ሊሆን ይችላል በጋራ በረንጎሞሽ በአግባቡ ተገንብቶ ታድሶ ለሚመለከተው ባለድርሻ አካል እንዲተላለፍ በማድረጋቸው የተነሳ ነው እና አሁንም አምና ያደረጋችሁት ተግባር በዚህ ሁለቱን አስቀጥላችሁ ይሄ የበጋ በጎ ፍቃድ ሁለተኛ ዙር ነው ማለት ነው። አምና ነው ያው ክረምት ላይ ስለሆነ 2016 ስለሆነ ነው። ነገር ግን የዚህ በጀት አመት ነው። አሁን ደግሞ የ2017 የበጋ በጎ ፍቃድ ሁለተኛ ዙር የቤት ማስጀመሪያ መርሃ ግብራችን ላይ እንገኛለን። ይሄ በጋ በጎ ፍቃድ በቤት እንስሳቶች አለ የሚቆመው የደም ንቀሳ ንቅናቄዎችን እናደርጋለን እንዲሁም መደበኛ ስራዎችንም አብረን እንሰራለን። ስለዚህ በጋራ ተነጣጥተን ፓርቲያችን ያሰበውን ያለመውን የሰው ተኮር ተግባር የሚለናችን አጠቃላይ አጠናካይ የሚቀጥለ ወደ ምንፈልጋት የበለጸገች ኢትዮጵያ ማሻገር ይጠበቅብናል ለማለት እወዳለሁ። አመሰግናለሁ። የዕለቱ የክብር እንግዳ ጥሪያችንን አክብረው በመሀላችን የተገኙት አቶ አንቢያ ያለ ጊዜያቸውን አጣብረው ባላቸው ሰዓት በማላችን ስለተገኙ በመጀመሪያ ደረጃ እጅግ አድርጌ በልዩ ስም እና በወረዳ ስም ለማመስገን ወዳለውን የለቱን መልካ እች አመሰግናለሁን ልታመሻችው የተከበሩ አቶ ተለሳ የወረዳው ዋና ስራአስፈጻሜ አቶ አስናቀ የወረዳው ፓርክ አላፊ የክፍለከተማችንሴቶች ልግስመቤት አላፊ ወይዘሮ ፍጹም የተከፈራቸው የወረዳ አንድ አመራሮች አባላት ደጋፊዎች ነዋሪዎች ወታት ክ አባላት እንግዲህ ዛሬ በቅድሚያ እንኳን አደረሳችሁ ነው ምላ እንደሚታወቀው ሰሞኑ በቅድመ ጉባኤያችን ስንወያይ እንደነበረው ነገ የብልጽግና ፓርቲ ሁለተኛ ጉባኤውን በይፋ ይጀምራል። በእነዚህ በቆንጫው ላይ የተለያዩ